ጀሃነምን እንዲያቃጥሏት ባዘዛቸው ሰዓት ነው። ጀሃነምን እውነት መሆኑ አላወቀ የአላህ ቅጣት ታላቅ መሆኑን ላመነ ሰው ከእርሷ መትረፉን ሳያረጋግጥ መረጋጋት የለበትም ብሎ መለሰላቸው። ውዱ ነብያችንም አለህ ሰላቱ ሰላም፣ አንተ ጅብሪል ሆይ እስኪ ስለ ጀሃነም ንገረኝ ብለው ጠየቁት። ጅብሪልም አለህ ሰላም፣ አዎ አላህ ጀሃነምን አንድ ሺህ አመታትን አቀጣጠላት። ቀይ እስክትሆን ድረስ። ከዚያም አንድ ሺህ ዓመታትን አቀጣጠላች ነጭ እስክትሆን ድረስ። ከዚያም አንድ ሺህ ዓመታትን አቀጣጠላች ጥቁር እስክትሆን ድረስ። ጀሀነም አሁን ጥቁር ጨለማ ናት። ነበልባሏና አፍሟ አይጠፋም። ያ በእውነት ነብይ አድርጎ በላከ አላህ ምላለሁ የመርፌ ቀዳዳ ያህል ጀሀነም ብትከፈት ኑሮ ዱንያ ላይ ያለ ነገር ሁሉ ከሙቀቷ ብዛት ይቃጠል ነበር። ያ በእውነት ነብይ አድርጎ ብላከህ አላህ ምላለው የጀሃነም ሰዎች ልብስ አንዱ በሰማይና በምድር መሃል ብትንጠለጠል ከግማቱ የተነሳ ምድር ላይ ያለ ፍጥረት ሁሉ ይሞት ነበር። ያ በእውነት ነቢይ አድርጎ ብላክህ አምላክ ምላለው አላህ በቁርአን የጠቀሰው የጀሃነም ሰንሰለት አንዷ እንኳን በተራራ ላይ ብትቀመጥ ተራራው እስከ ሰባተኛው መሬት ድረስ ይሰምጣል። ያ በእውነት ነብይ አድርጎ በላከህ አምላክ ምላለው። በምዕራብ አንድ ሰውዬ በጀሃነም ቢቀጣ ኑሮ በምስራቅ ያለው ሰው ሁሉ ከሙቀቷ ብዛት ይቃጠል ነበር። ሙቀቷ ጠንካራ ነው፣ ጥልቀቷ ሩቅ ነው፣ ስምጥ ነው፣ ጌጧ ብረት ነው። መጠጧም የፈላ ውሃና መገል ሲሆን ልብሷም ከእሳት የተለካ ነው። ሰባት በሮች አሏት። ለእያንዳንዱ በር የተለያዩ በሮችም አሏቸው ለሴቶችም ለወንዶችም ብሎ መለሰላቸው። ነብያችንም አለህ ሰላቱ ሰላም ሌላ ጥያቄ ያስከተሉ በሩ እኛ እንደምንጠቀመው አይነት ነው ብለው ሲጠይቁ ጅብሪልም አለህ ሰላም መለሰላቸው፣ አይ አይደለም፣ ከላይ ወደ ታች የተደረደረ በር ነው። አንደኛው በር ወደ ሌላኛው በር ያለው ርቀት ሰባ አመት ያስጌዳል። እያንዳንዱ በር ከሌላኛው በር ግለቱ በሰባ እጥፍ ይበልጣል። የአላህ ጠላቶችም ወደ ጀሀነም ይነዳሉ። ልክ በሩ ላይ እንደደረሱ ዘባንያ የተባሉት የጀሀነም ወታደሮች በሰንሰለት ይቀበሏቸዋል። ሰንሰለቱንም በአፋቸው አስገብተው በመቀመጫዎቻቸው ያስወጡታል። ግራ እጁ ከአንገቱ ጋር ይጠፈራል። ቀኝ እጁም ከልቡ ጋር ተጠፍሮ ይታሰራል። እያንዳንዱ ሰው ከሸይጣን ቁራኛው ጋር በሰንሰለት ይጠፈራል። ከዚያ ጭንቀት ለመውጣት ሲሞክሩም ወደዛው ይመልሷቸዋል ብሎ መለሰላቸው። ወዶ ነቢያችንም ማለይ ሰላቱ ወሰላም በእነዚህ በሮች የሚገቡት እነማን ናቸው ብለው ጠየቁት። ጅብሪል ማለይ ሰላም በታችኛው በር የሚገቡት ሙናፊቆች፣ ኢሳን አለይሂ ሰላም ማእድ የካዱት የፊርዓውን ቤተሰቦች ሲሆኑ የአንደኛው በር ስም ሃዊያ ይባላል ሁለተኛው በር ደግሞ ስሙ ጀሂም ሲሆን በእርሱ የሚገቡት ደግሞ ሙሽሪኮች ናቸው ሶስተኛው ደግሞ ሰቀር ይባላል ሳቢያኖች ናቸው የሚገቡት አራተኛው ደግሞ ለዟ ይባላል ኢብሊስና ተከታዮቹ ይገቡበታል አምስተኛው በር ደግሞ ሙጠማ ይባላል ይሁዶች ናቸው የሚገቡበት ስድስተኛው በርማ አዚ ሲሆን የሚገቡበትም እነዚያ በአላህ ላይ የካዱት ናቸው ብሎ ከዘረዘረላቸው በኋላ ሰባተኛውን የጀሐንም በር ለመጥቀስ ፍርሃት ያዘው። ውዱ ነቢያችንም ዓለይሂ ሰላቱ ወሰላም ሰባተኛውን በር ለምን አትነግረኝም አሉ።